ጉጉቴ ኪዱ ፎቶ ተለጥፎ እንድትሰስ ታደረገት የነበርሽው አንቺ ነሽ። እኔ ደግሞ ልጄ በናቹራል ነው የመጣችው። ምክንያቱም ቦታው ሜካፕ ቦታ አይደለም። ብዙ አይነት የፎቶ ሹቲንግ አለ። ፎቶ ሹቲንግ የሆነ ካልቸር የሆነውን ይዛ የመጣችው ካልቸር የሰራሽን ቪዲዮ ቆንጆ ባይሆን ኖሮ ያንን ህርት ሰጥቼሽ አሉት። ምቀኝነት ቢኖረኝ ኖሮ ሄጄ ሚዲያሽ ላይ መጥቼ ያንን ህርት ሰጥቼሽ አሉት። ብመቀኝ ኖሮ ማለት ነው። አንቺ ግን ዘለሽ እኔ ነው መናገር ያለብሽ እንጂ እኔ ነው እንትን ማለት ያለብሽ እንጂ ልጄ ናገል ይሴ መሰደም መሳደም ካለብሽ አንቺን ያልተናገሩ አሁን ሳምሪ ከአንቺ ጋር አልተነካካች። ቤታየ ከአንቺ ጋር ተነካክታለች። ሳምሪ ስትሰደብ በእኔ ምክንያት አትስደዋት ነው ማለት ያለች። እኔን እንትን አድርገሽ አትስደብ ይው። ሳምሪ ብቻ አይደለችም የተሰደበች። አንድ ላሰማችሁ፣ የእኛ ጀንፈል ምን እንዳለ ላሰማችሁ። በጣም አስቀያሚ ነገር ላሰማችሁ።

ግን የት ሂዱ አለቁ? ነው የኦሮሞ ሴቶች ምን ጨረሳችሁ? ይሄ በኦሮሞ እንኳን ብትመጣ እንደ ኦሮሞ ሕዝብ ሆኜ ነው እንጂ እሷን ልቃወማት ሀሳቧን ልቃወማት የምችለው ልጄን ግን አልሰደበችም። ውድድር ውስጥም አልገባችም። እቺ ግን እቺ ግን ልጄን ሰድባታለች፣ አሰድባታለች። ራስሽን አውጪ ብያታለሁ፣ እንደ ቀረረባችን ራስሽን አውጪ፣ ራስሽን በእኔ ምክንያት እንደዚህ እንደዚህ ሰው እየሰደብሽ እንትን አትበይ ብያታለሁ። እንዲያውም ሞቅ አርጋ ከኔ ጋር የምናወራውን ነገር እየሄደች ትሰጣለች። ለዛ ነው ኖርድ ያረኳት። ከኔ ጋር ያወራነውን ነገር ዝም ብሎ ተራ ነገር ስናወራ ወይ ከእንቁርት ያፍ ትሰሙታላችሁ፣ ወይ ከሊያፍ ትሰሙታላችሁ። ተቀዛ ጋር አቆምኩኝ አቆምኩ። ከአንቺ ጋር ማውራት ደገመ ሳምሪ ቤታዩ ደስ ትለኛለች አልሽ። ከዛል አሽሙርሽን ጀምርሽ፣ እሰማሻለሁ። ሰርጀሪዎቹ ማለት ጀመርሽ። ድሮ ሰርጀሪ ነበር እምትይ ሰርጀሪዎቹ ማለት ጀመርሽ፣ ምክንያቱም እኔም ሰርጀሪ ስላረኩኝ ማለት። አሽሙርሽን እኔ በደምብ ነው የማውቀው። ያንንም አልተናገሩሽ ለምን መሰሽ? በጨራሽን ስም አቤት ማለት ስለማልፈልግ እንጂ ዳይሬክት እኔ ጋር እንደሆነ አውቀዋለሁ። ይሄን ለጣጣ የመጣብን ታስቀናለች፣ ደስ ትለኛለች። በታየውን በታየ ተቀበልሽ። አዎ አውቃታለሁ ኦፍ ኮርስ ስላለች እኔ በጣም ነው ደስ የምትለኝ ታስቀኛለች። በቃ ይሄን ነው ያለች። ከዛው ለመከተት ፈነዳሽ አንቺ ብት ያንን ያልንበት ምክንያት ምንድን ነው? ቤታዬ ጆይን ስታደርግ ነው አንቺ መተሽ፣ እኔ ዛሬ መተሽ ጂጂ ብትኖር ኤልሻዳይን ስታቀታለሽ ነው ጃኒን ምን ብያል? ጃኒን ታቀፈል ስለ አዎ አዋቃታለሁ፣ ልጅሽ አደለች ነው ያለች። አንቺን ብትመጪ ኖሮ በሰዓቱ ኤልሸደን ታቀፈል ስል አዎ አዋቃታለሁ የኪዱ ጓደኛ አደለች። ምን ልትለኝ ትችላለች? የና ወይዮን በመጣቅሽ ልትጠራሽ ትችላለች። ምክንያቱም ሶሻል ለምን ስማቸው ተጠራ ብለሽ አበድሽ አበድሽ። ኢግኖር ዳረክሽ ሌላም ሰው እንደዚህ ብዙ ነገር አለች ምናምን ናቸው። እራስሽን ግን አውጪ ተብለሻል። አሁን ማለቃቀሱ ምንም አይሰራም፣ ምክንያቱም ተመክረሻል። ኤልሻዳይ እኮ ለእኔ ተቀርባኝ አለች ከማንም ይልቅ። ዝም እኮ ማለት ትችላለሽ፣ ዝም ማለት ትችላለሽ። ምን አገባኝ ልትቀጠቅጥ የመጣችሁ እኔ እኮ መወዳደሩ አደለም ስሯ ኦሮሞ የኦሮሞ ልብስ ስለለበስኩኝ አማራ ሰደበኝ ስትልች መርዚ ሽምር ለማይሞላ ነገር የመዘዘቻት ካርድ እስ ዳንጀረስ በጣም ዳንጀረስ ነው። በጣም አስቀያሚ ነው። ከዛስ በኋላ ወዴት ሄደ? እናንተ አዳምጡ፣ ወዴት ሄደ? እራቹ ይገዳው ተመዘዘ። ሌላው ፖለቲከኛ እሷ እንዲህ ናት እያልኩ ሊሆንም ላይሆንም ይችላል። ሌሎች ፖለቲከኞቹ ግን እስቲ እራቹ አንድ ነገር ይሁን። ነገ የአማራ ክልል ለሚጫፈጭ እኔ ብሆን እንደ ኦሮሞ ብዬ ባስበው፣ አንደኛ በቃ ሰፖርት ማድረግ ያለብኝ ኦሮሞ። ኦሮሞ ደግሞ በጣም ልዩ ቆንጆ የሆነ ባህል እንዳለው አሳይቶናል። ይሄ ሬቻ በአዳም ልኮ ነው ምናምን የሚሉት ህብረተሰቦች አሁን እኔ ልነግራቸው የምፈልገው ለአብዛኞቹ ህብረተሰብ ይሄ ከዚህ አስተሳሰብ ውጡ። በቃ ይሄ የባህል አንድ ልክ እንደ አሸንዳ እንደ መስቀል እንደ ጥምቀት እንደሚከበረው አንድ ራሱን የቻለ ራሱን ባህል የባህል ዓመት ነው። ስለዚህ ልክ እንደዛ ታይቶ ለወጡት ሰዎች ምስጋና መሰጠት አለበት። ለሚንዘላዘሉት ሰዎች ደሞ እነዚህንም ደግሞ ማውገዝ መቻል አለብን። ይሄን ደግሞ ያው ተወያዩበት። ይሄንን ለማለት ፈልጌ ነው። አመሰግናለሁ። የሚባለው ፒኪን የለበሰ ነው ወይንስ እንደዚህ ገላውን ሸፍኖ ደርበብ ብሎ ሴት መስላ

ስታከብረን እጥፍ አርገን የምናከብራት እግዚአብሔር ያክብራት። ማያከብረንንም ደግሞ እግዚአብሔር ስራውን ይሰጠዋል። እኔ ኦሮሞ ሆነች እኔ ኦሮሞ አደለች፣ ኦሮሞ አይደለች፣ ኦሮሞ ስለሆነች ባህል ያከበረ ሴት መከበር አለባት ብራዘር እና ቆንጆ እና ቆንጆ ለብሰና ቆንጆ አትሆኖ፣ ኦሮሞ ያልሆነ ሰው እንደዚህ እዚህ ላይ የምትነጋገሩት አሚን አሁን አሸንዳ ላይ ኦላ አሸንዳ ሞሰት ሰታጥኛ ያያያለ ነው። አሁን እያየው ያለሁት እችን ልጅ ቆንጆ ለማድረግ እናንተም የጂጂን ልጅ እየነካካችሁ እንደሆነ ነው እያየው የነበረው። አቆሳን ሄዳለች። ማም ቆይ ቆይ ለምን ደሞ ቶታ ተሻውሪ ምን እኔ እያልኩ ያለው ጥያቄ ነው የጠየቁኝ። እዛች ሀገር ውስጥ እንግዲህ አሸንዳም ይከበራል፣ አሸንድየም የአማራም ይከበራል። እውነት እነሱ አሁን የራሳቸውን ሰው ተተው፣ አይናቸው እያየ አሸንዳ ላይ ቆንጆ ለብሰችን ኦሮሞ ቆንጆ ነች ይላሉ። ለምን ደሞ እነሱ የማያደርጉትን እናንተ ለማድረግ ለምትነሳሳችሁ፣ አስጨርሱኝ እና ከዚያ በኋላ ታወራላችሁ። እነሱ ከራሳቸው አልፎ ያንቺን ይመርጣሉ ወይ? ነው አንድ፣ ይሄ ጥያቄ ነው። ጥያቄ ነው። ወይ ነው ምንም። እናንተም እኮ የተሳደባችሁ እኮ ነው ያላችሁት። ተገባን እናወራ። እኛ መናገር የማንም ሰው በዓል አይደለም። ኦኬ እዚህ በዓል ላይ ደግሞ ቆንጆም ስማርትም ምንም ተብሎ መሸለም ያለበት የኦሮሞ እኔ የልጅ ልጅ መሆን አለባት እያልኩ አለ። የኦሮሞ ልጅ ነው መሆን ያለበት። የምን ማሽቃበጥ ነው ለሌላው ነው? ይሄ ደግሞ ዘረኝነት ምናምን አይደለም። የኦሮሞ ሕዝብ ከዚህ በላይ ማሰብ እንደምችል ሰምቼ አለው። በጣም ሰምቼ አለው። ምን እያደረክ እንደሆነ አውቃለሁ። ጀስ ታይም ልጨርስ ማለት ነው ይቅርታ፣ አድርገን ቆይ ልጠይቅ አንዴ ይቅርታ። ኦሮሞ ሆኖ የኦሮሞን ልብስ ለብሶ መመስገን አለበት፣ ባህሉን እያስታወቀ ያለራሱ ሲል አደረገ። የአማራ ተወላጅ ግን የኦሮሞን ልብስ ለብሶ መሰደብ ግን የለበትም። ምን አገባን እኛ አማራ ሆነ ትግሬ ሆነ።